በጣም ይገርማቸዋል። ወንጌል እኛ እጅ ላይ ወድቆ አይደለም አልቆ ነው የመጣው። እኛ እጅ ላይ እንድንሰብከው ብቻ ነው የመጣው። ይሆን ነገር ስላረክልን፣ እሱን እያነሳን አይደለም የምናመሰግን። እንዲሁ በማንነት አምልኮ ይገባሃል ነው መላኩ የተገባው። የለም አለ አለው መሬት ላይ ብቻ የምንሰብከው ስብከታችን አይደለም፣ ሰማይ ባንሰብክም ማመስገኛችን ነው። የዳዊት ስርና መሰረት የሆነው የይሁዳ አንበሳ አሁን ኢየሱስን ያስገኛ አይደለም ዳዊት የዳዊት ስር የሚባለው እሱ ነው፣ እና ዳዊት ከሱ ላይ ነው የወጣው። ዛሬ ሞተ ሰውዬ የኢየሱስን ያክል አይወራለትም። በጣም ከፍ አድርጎ ነው የሰቀለው። ነፍሴ በከበረ ሰረገላ አስቀመጠችኝ ያለ ሳያቅ ነው የተቀመጠው። ቁጭ ካለ በኋላ ነው ያወቀው። አንተ ሰረገላ የከበረ ነው አለ። የሆነ ካምፕ ውስጥ እኮ አያጉረንም። እኔ ባለሁበት በዛ ከኔ ጋር ትሆናላችሁ ነው ያለ። ስለተቀቀለ በዘይት የሚያለቅስ ቤተ መንግስት ስለገባ የሚዘምር አይደለም። እየተቀቀለ ያመሰግናል። አሁን በመረጃ ደረጃ የሰማን ሰው በመረጃ በጣም ቻሌንጅ ታደርጉታላችሁ። ዮሐንስን በምንም አይነት መንገድ እምነቱን ልታስለውጡት የምትችሉት አይነት ሰው አደለም። በጣም አንደ በተረቱና ተናጋሪ ምናልባት ላይሆን ይችላል፣ ነገር ግን የገባውን እውነት አርጊው የሚያደረግበት መንገድ ፊዚካል እንትን አለኝ ይላል። ኢየሱስን በአካል ሁሉ አውቀዋለሁ ይላል። እንዲሁ በእውነት እግዚአብሔር እንደዚህ አይነት በረከትን ይስጠን። እኔ በሰው ህይወት ላይ የመጨረሻ ከምላቸው በረከቶች መካከል አንዱ ከኢየሱስ ጋር መሬት ላይ በአካል መኖር ነው። አሁን ከኢየሱስ ጋር መሬት ላይ በአካል ኖረዋል እኮ አራት ወንጌል ላይ በተለያዩ አራት ሰዎች ስለቀረበልንና ከልጅነት ጀምሮ ስለሰማኑ ለምደን እንጂ የዘላለም አምላክ መሬት ላይ ሰው ሆኖ ሲመጣ ነበርኩ ማለት ማለት ነው። ራሱ እንደው እኛ እኮ ስላልገባ ነው ኖርማል ሆነን የምንሰማው እንጂ የገባው ሰው እኮ ጤነኛም አይሆንም እንዴ! ከአምላክ የዘላለም አምላክ አጠገብ የነበር ቁጭ ብሎ የማይተኛ አምላክ፣ እኔ ታንኳ ውስጥ እንቅልፍ ያዘው ለዘላለም አያንቀላፋም የተባለ ቀሰቀስኩት፣ ተነስ ተነስ ጠፋን ጠፋን አልኩት እና ኢየሱስ ማለት ብሎ ሲያብራራ የገባው ነገር ጥልቀቱ፣ ስፋቱ፣ ግዝፈቱ ይህንን ሁሉ ነገር ሲጽፍ ወንጌሉ ላይ ይገርማችኋል እኔ ዮሐንስ የሚል የለውም። ሰው ሲበስል ይጠፋል። እግዚአብሔር እያበሰለ ያጥፋል። በእውነት ራሱን እየገለጠ ይግደለል። ሰው በጣም ሲገባው ሀምብል ነው የሚሆነው። ሰው በጣም ሲገባው ሲምፕል ነው የሚሆነው። ሰው በጣም ሲገባው ስለ ክብሩና ስለ ስሙ ብዙ አይጨነቅም፣ ስለሚያስተላልፈው ነገር ነው የሚጨነቀው። እና ሰዎቹ ስለ ስማቸው አልተጨነቁም። ሰዎቹ ስለነበሩበት የኑሮ እስታተስ አይደለም አደለም የሚጨነቀው። ኢቨን ይህንን ራእይ መጽሐፍን እኮ የሚጽፋውም እሚያየውም ፍጥሞ እኮ ነው ፍጥሞ ማለት እንግዲህ ኤጂያን ባህር መካከል ያለ በጣም በረዷማ የሆነ ደሴት ነው። ዮሐንስ ፊዚካሊ የኔ አይነት አይደለም፣ ባይዘዌ ግን ኢየሱስ ክርስቶስ ገብቶኛል የሚል አይነት የጽድቅ ሐዋርያ ነው። እግዚአብሔር ክርስቲያኖቹን በዚህ አይነት መንገድ ነው ስታንዳርድ አውጥቶ እንዲሞቱ ያረገው። በጣም ይገርማቸዋል። ወንጌል እኛ እጅ ላይ ወድቆ አይደለም አልቆ ነው የመጣው እኛ እጅ ላይ እንድንሰብከው ብቻ ነው የመጣው እና ራእይ መጽሐፍን የሚያነብሰው ባይዘዌ አኗኗሩ ያስታውቅ ግንጥል ሊያረጋቸዋል። ከመሬት ላይ ሰማይ ሰማይ ሰማይ ሰማይ ሰማይ ሰማይ የሚያስብል መጽሐፍ ዮሐንስም ሰማይ ሄደ፣ ሰማይ ሄዶ አላየውም። ተቀማጭ አለ አለ። ካየማ ምዕራፍ አምስት አይኖረውማ አይ ስለዚህ እሚያየው ዙፋኑ አካባቢ ነው። የዙፋኑ መሰረት ሁለት ነገር ነው አለ። በአንድ በኩል ቀይ እንቁኑ ሰርዲኖ ያለው ነው፣ በሌላ በኩል ነጭ እንቁኑ አለ። ቀይ እንቁ የሚለው ክሩሲፊክሽን ነው። ነጭ እንቁ የሚለው ሪዘሬክሽን አይነት ነው። ያው ምህረትና ጽድቅ ላይ አይደለም የሚቆመው፣ እግዚአብሔር በክርስቶስ ኢየሱስ የመስቀል ስራ ላይ ነው። ዮሐንስ አው ሊገባው ያለው ሳልቬሽን ከዛ አይዋልና እሱን አያየውም። ቀጥሎ ስለ እሱ ማብራሪያ ኢቭን አይጽፍም። በነገራችን ላይ ራይ መጽሐፍ ላይ እከሌ ነው ብሎ ሜንሽን አያረገውም። በዙፋኑ ላይ የተቀመጠው ብቻ ነው እያለ የሚቀጥለው በዙፋኑ ላይ ለተቀመጠውና ለበጉ ነው የሚለው። ባይዘው አሁን ኢየሱስን ሜንሽን ያደረገዋል። አንደኛ መሬት ላይ በአካል ያውቀዋል። ቀጥሎ ከተንዘይ በኋላ ሚዋ ይቶታል ያኛው አያየውም። እና በምን በምን ይገድበው አየ አሁን አዶናይ ምና እንዳይለው ለሰዎች ኮሚኒኬት ያደረገበት ስሙ ነው። እግዚአብሔር ሰማይ ሲያየው እረሱም አይበቃውም አለ እና በዙፋኑ ላይ የተቀመጠ በቃ እከሌ ካልኩት አይበቃውም። ማለት ስም ስም አይበቃውም። በእግዚአብሔር ልክ የሚሰፋ ስም የለም። አየሁት ና ምኒልና ከዛ እዛ ውስጥ ያለው አራቱ እንስሶች ቅድም ያነበብ ናቸው። እነዚህ የበሬ፣ የሰው፣ የንስርና የአንበሳ ራስ ያላቸው እነሱ ቅዱስ ቅዱስ ቅዱስ ይላሉ፣ ያለ ማቋረጥ ቀንና ሌሊት ቅዱስ ቅዱስ። አልሞተላቸውም፣ ታውቃላችሁ። ኢየሱስ ስለእነሱ እኮ አልሞተም። የኢየሱስ የመስቀል ስራ እኮ እነሱን እኮ አላዳናቸውም። ስለኛ ማለት ነው ቅዱስ ይገባሃል። ማንነትህ አምልኮ አምላክ ስለሆንክ ነው የምንሰጥህ ነው። ይሆን ነገር ስላረክልን እሱን እያነሳን አደለም የምናመሰግንህ፣ እንዲሁ በማንነትህ አምልኮ ይገባሃል ነው። አያዩትም፣ ተሸፋፍነው፣ ተደባብቀው ፕሬዘንሱን ብቻ ሴንስ እያደረጉ በመገኘት ውስጥ በመሆናቸው ብቻ ቅዱስ ቅዱስ ይሉታል። ዮሐንስ አየ፣ ይህን አየ፣ 24ቱ ሽማግሌዎችን አየ። አሁን ይህና ሆን አሳጥማች ከየት ያመጣዋል መንፈስ ቅዱስ ካላስረዳው? በስነ ስርዓት አንተ ክላሲካል ግሪክ ራሱ እኳ አይጻፍም። ዘንድሮ ተጠንቶ ተጠንቶ ተጠንቶ እኮ ክላሲካል ግሪክ ኳ አይነበብም። እሱ ከዛ ሁሉ አልፎ ስዕላዊ ኖርማል ሰው እንደማያነባው አይነት ማለት ነው። የቅፍር ነው ምኳ ሳጥማጅ ነው ፊደል ያልቆጠረ ብለውት ከእግዚአብሔር የተማረ ሆነ ከዛ ምዕራፍ አምስት ላይ ሲደርስ በዙፋኑ ላይ የተቀመጠው አለው ያው ያ በዙፋኑ ላይ የተቀመጠውን ማለት ነው የተቀመጠው ፊቱን ማየት አልችልም በቀኝ እጁ ላይ የኃይል ምልክት ነው ቀኝ በቀኝ እጁ ላይ በሰባት ማህተም የተዘጋ ጥቅል ይኸዋል እና ቆሞ በታላቅ ድምፅ አይደለም የሚለው እግዚአብሔር ያሳየ መልአክ ታላቅ ድምፅ ሰማይና ምድር ደሆል ዩኒቨርስ እንዲሰማው አድርጎ ማለት ነው የሚጮኸው ምክንያቱም አሁን ይሄኛውን ጥያቄ የሚጠይቀው በሰማይ በምድር ከምድርና ከምድር በታች ነው ያለው። ስለ ሆል ዩኒቨርስ ነው ክሮስ ያደረገው። ድምፁ በታላቅ ድምፅ እንዲህ ሲል ሰማውት አለ። በዙፋኑ ላይ ከተቀመጠው እጅ ይህንን መጽሐፍ ወስዶ ማተሞቹን ፈትቶ ጥቅልሉን ሊፈታ የሚችል አለና በሰማይ በምድርና ከምድር በታች የለም። ሆል ክሬቸር ማለት ነው። ባይዘወይ አሁን ከእናንተ አንጻር እንዳታዩት የሰማይ መላእክት አሉ፣ ራሱን ገብርኤልን ጨምሮ እነ ሚካኤል፣ እኛም ማናቃቸው ግዙፍ ፍጡራን አሉ። ሰማያት ላይ አይችሉም፣ አይችሉም። ባይዘወይ በምድር ማለት ደግሞ እኛና የእኛ አይነት ፍጡር ማለት ነው። እኛም ማናቀው ዲስከቨሪ ያልተደረገ እስከ ዛሬ እሱ ሁሉ ፍጡር። ቀጥሎ ከምድር በታች አጋንንት፣ የመናፍስቱ ዓለም በጣም በጣም ውስብስብ የሆነውን የጨለመውን ዓለም ጠየቀ። አሁን የከበደው ጥቅሉን ወስዶ መፍታት ብቻ አይደለም፣ ሊመለከት የሚችል የለም ነው። መውሰድና መተርተር ሌላ ጉድ ማየት አይቻልም። እጁ ላይ እንደዚህ እንደያዘው ማየት አትችልም ማንም የተገባው የለም ብሎ ሲያውጅ ሰማው አለና ቁጭ ብዬ አለቀስኩ አለ አሁን ዮሐንስ ፍጥሞ ደሴት ላይ ተጥሎ እግሩ በዘይት እየተቀቀለ ስለሆነ አይደለም እያለቀሰ ያለው ፊውቸር ኢተርኒቲ ነው የወደፊት ዘላለም ነው ስለዚህ ይሄንን ወስዶ ከእግዚአብሔር እጅ ፍርድን ወደ ምድር አውርዶ እግዚአብሔር የሚቀጥለውን ዘላለም የወሰነውን ያንን ወደ ምድር ማምጣት የሚችል የፍጥረትን ዘላለም መቀየር የሚችል ማንም የለም አጋንንቶች አይችሉም። ነገን የሰማይ መላእክት ነገን ማስተካከል አይችሉም። የወደፊት ዘላለም ማንም ሊያስተካከለው አይችልም ሲል ቀለጣ በቃ ዮሐንስ። እሱም ማለቁና መሞቱ ነው። እሱም የሚያየው ነገር ውስጥ አይኖርም ማለት ነው። ቁጭ ብዬ አለቀስኳል። ዝነኛ ነው ይሄ ክፍል። ብዙ ጊዜ ከኛ ችግር ጋር ስለሚያያዝ ከኛ ችግር ጋር የሚያያዝ አይደለም። የኔ ፐርሰናል በቤቴ ያለ ችግሬ አይደለም ይሄ። እንደሱ ቢሆን ዮሐንስ ከማናችንም በላይ ያለፈ ያለበት ሲቀ ያለ ኢቭን ዮሐንስ እንኳን ያገናኘው ከእግዚአብሔር ዘላለማው የማዳን እቅድ ጋር ነው። ኢተርናል የሆነ ሪዴምቲቭ ፕሮግራም አለ። እዛ ላይ ነው የገጠመው ሰውየው። ለዛ ነው ባይዘው። ይህን ራእይ እንዲያይም እግዚአብሔር የፈቀደው በጣም ከፍ ያለውን የእግዚአብሔርን ሀሳብ ያዩለታል። ክብር ለኢየሱስ። ሲሆን አሁን የኔን እኮ ቢያስተካከለውም ባያስተካከለውም ሰባ አመን ነው የምኖረው። ይሄኮ ዘላለም ነው። የለም አዎ ይሉታል አለቀስኳል ሲያለቅስ ከሽማግሌዎቹ አንዱ አ ከሃያ አራቱ ማለት አንዱ መጣና ጠጋ አለው አታልቅስ አለው ሰማይ በዜ አታልቀስ ካለ ለምን አትልም? ስለምታቅ እናቀጥሎ ልምምጥ አይደለም፣ ትእዛዝ ነው። ባታለቅስ ጥሩ ነው፣ አይደለም የሚልህ። አታልቀስ ሲለው ዞር ብሎ ሴ ድል የነሳ አለ አለው። መልአኩ የተገባው የለም አለ አለው። አስበዋል፣ ሰማይ እያየ ነው። እንግዲህ አስበዋል፣ አሁን በዙ ፈኑ ላይ የተቀመጠውን እዛ አካባቢ ክብሩን ያያል አራቱን እንስሳ 24ቱ ሽማግሌ ቁጥር ስፍር የሌለው መልአክ። ከዚህ በኋላ ይጽፏል። በጣም ኦርኬስትሬት በቃ አስባችሁታል አሁን ቅድም ሲዘምሩልን እንዴት ነው የሚያምረው ከጸጋውና ከመልእክቱም አልፎ ፕሮፌሽናሊ ያለው ነገር በጣም ቅንጅት ያለ ሰማይ ደግሞ አስቡት ምን እንደሚሆን ስህተት የለም ያ ሁሉ ኢምቢሊየንስ መልአክ እየዘመረ ስህተት የለም አለ የሚያበላሽ የለምና ያንን ሁሉ አይቶ ሚስ ሊያደረገው ነበረ ዮሐንስ እዚህ ውስጥ ነው አትኖሩም የተባል ነው ሊባል ሲል አይዞ አለ አታልቅስ ለምስል ተገኝቷል ማን ነው አለ ለካ ዮሐንስ መሬት ላይ ያውቀዋል በሰማይ በምድር ከምድር በታች የለም ሲባል ዮሐንስ ያውቀዋል። የዛሬ 60 ዓመት ይሄን 93 ዓመተ ምህረት ነው ያየው። 33 ዓመተ ምህረት ላይ ነው ኢየሱስ መስቀል ላይ ሞተው። ስለዚህ መስቀል ላይ የሞተውን ኢየሱስን ነው ባይዘው ይገባዋል የተባለው። ኢንካርኔት አድርጎ መሬት ላይ ሰው ሆኖ ወርዶ የመስቀል ሥራ የሰራውን ኢየሱስን ችሏል የተባለው እሱ ነው። ዘ ክሩሲፋይድ ክራይስት። እኛ ግን የተሰቀለውን ክርስቶስን ሰማይም ባይዘው የሚቀጥለው እሱ ነው ሰማይም እምናመሰግነው ታርዳሃል እያለን ነው። መሬት ላይ ብቻ እምንሰብከው ስብከታችን አይደለም። ሰማይ ባንሰብክም ማመስገኛችን ነው። ድል ነስቷል ያለውን በማንነት ደረጃ ሽማግሌው ነገረው። ያ የተከበረ ሽማግሌ በማንነት ደረጃ ሲነግረው እንደዚህ ያለው የዳዊት ስርና መሰረት የሆነው የይሁዳ አንበሳ አለው የይሁዳ ነገዱ ውስጥ ነው የተገኘዋል ነገዱ። ይሄ እኮ የሚያመለክተው የኢየሱስን ፍጹም ሰውነት ነው። ኢየሱስ በፍጹም ሰውነቱ ችሏል ነው መጠን የሌለውን በእርሱ በኩል የተገለጠውን የእግዚአብሔርን ጥበብ የፈሰሰውን የእግዚአብሔርን እውቀትና መገለጥ የሚያሳይ ክፍል ነው። በክርስቶስ ኢየሱስ በኩል የፈሰሰው ጥበብ በዘላለም ውስጥ ብቻ የፈሰሰ እንደዚህ አይነት ለዘላለም አይፈስም። እንደዚህ አይነት መቼም አይገባኝም። እንደዚህ አይነት ሊያደረግ የሚችል ስለማይኖር ኢየሱስ ብቻ ነው የተቻለው። የይሁዳ አንበሳ፣ የዳዊት ስር ማለት ምን ማለት ነው? የዳዊት ስር ማለት ይሄ ዳዊት የሚባለውን መሲያኒክ ላይን የጀመረ ማለት ነው። ዳዊት መሀል ላይ ነው፣ እሱ ስሩ ነው። የዳዊት ዳዊት እሱ ላይ ተቀጥሎ መጥቶ ነው አሁን ኢየሱስን ያስገኘ አይደለም ዳዊት። የዳዊት ስር የሚባለው እሱ ነው እና ዳዊት ከእሱ ላይ ነው የወጣው እሱ ነው መስሩ፣ ከስር የዚህ ላይን ጀማሪ ነው። የዚህ መሲያኒክ ላይን ኦተር ኢየሱስ ነው። የእግዚአብሔር ዘላለማው የማዳንቅ ደራሲ ኢየሱስ ነው። መሐለ ከማርያም ሲወለድ ውህ ዳዊት ነው ያስገኘው እምንለው አይደለም። ዳዊት ራሱ እሱ ላይ ነው የበቀለው። እሱ ስሩ ነው። የዳዊት ስርና መሰረት ነው። አንድ ዳዊት የሚባል ግለሰብ ሰው፣ የእግዚአብሔር ዘላለማው የማዳን እኮ ፕሮግራም ነው። እሱ ድል ነስቶ ስለዚህ አታልቅስ። የለምን ያስለቀሰው አለ አሉ፣ ማን ነው ሲለው እሱ ነው ብሎ ሜንሽን ሲያደርግለት ያውቀዋል። እሱ ነው አው ብሎ ዮሐንስ ዞር አለ። እንደዚህ ሲ ሊፈልገው ማለት ነው። እሱ ድል ነስተዋል ብሎ ሲጠቁመው ኢየሱስን ለማየት ሰማይ ማለት ነው። እንግዲህ እግዚአብሔር ያሳያቸውን ስንሄድ ነው የምናውቀው። ሰሞኑን ስለምንሄድ ይደገማል። የወደፊቱን ነው ቀድሞ ያየው ሰው። የእኛ ቦታ ነው፣ ዮሐንስ የነበረበት ቦታ እኛ ስንሄድ የምንገባበት ማለት ነው። የሆነ ካምፕ ውስጥ እኮ አያጉረንም። እኔ ባለበት በዛ ከኔ ጋር ትሆናላችሁ ነው ያለን እና ዮሐንስ ባይዘው ያለው እዛ ዙፋኑ አካባቢ በጎ አካባቢ ሽማግሌዎች፣ እዛ ነው የምንሆነው ስንሄድ። ለማየት አደለ የሚወሰደው፣ ስትመጡ እዚህ ነው የምትሆኑት ነው። ምክንያቱም ምራፍ አራት ንጥቀት ነው። ከምዕራፍ አራት በኋላ ሰማይ ነው። ሰዮ ፍጥሞ ሆኖ ያየው እኛ ስንነጠቅ የምናየው ነው። ፕሪዴስትንድ የታወቀ ነው የምንሄድበት። እስቲ አሜን በሏ። ገምተን አይደለም ያለ ነው። ይሄ ዲሆን አይደለም የምሄድበት ሁሉ ተጽፏል። ቦታው፣ ሎኬሽን፣ የእግዚአብሔር መኖሪያ ነው። በስምአም እንኳን ክርስቲያን ሆንን፣ እንኳን ክርስቲያን ሆንኩ፣ እንኳን ድንገት ገባኝ። ምክንያታዊ አይደለንም ሲገባን፣ ከገባን በኋላ ነው ያወቅ ነው ይሄ ነፍሴ በከበረ ሰረገላ አስቀመጠችኛል። ሳያቅን የተቀመጠው ቁጭ ካለ በኋላ ነው ያወቀው። አንተ ሰረገላ የከበረ ነው አለ። ከዚህ በኋላ በእውቀት ነው የሚሄደው ነው። በምሕረት ገብተናል፣ በምህር ነው የምንቀጥለው። ሳላቅ በሶስት ደቂቃ ንስሐ ሳየው ዘላለም ነው። ከዛ እንደ ድሮ ሳላቅ አለልም። ኦልሬዲ ዘላለም እንደሆነ ገብቶኛል። አሁን በእውቀት ነው። ክብር ለኢየሱስ ይሁን። በኋላ ላይ ሲፈልግ አንበሳ ነው አንበሳ፣ እኔ አለው በቃ። ዮሐንስ ይስላል ጠቃል ያው እሱ የሚያውቀው አንበሳ አይነት አለ። አንበሳ ለማየት ቃንትን ጉፍር ያለው አስፈሪ የሆነ ድል አድራጊነቱ ነው አንበስነቱ ሊትራሊ አንበሳ አይደለም። በግም፣ ሊትራሊ በግ አይደለም። ሳክሪፊሻል ላቭ ማለት ነው። በመስዋዕትነት የተገኘ ፍቅር ነው። በጣም እኮ ነው የሚገርመኝ እኮ ነው የሰማይ እንግዲህ የታወቅነውን ያህል የምናቅበት ሀገር ነው የሚፈልገው ምለ እውቀት አብሶሉት የሚሆንበት ከተማ የታለ ባጋ አንበሳው እያለ ሲፈልግ ሚስ አላረገውም። በጉን አይቶ አደለም አንበሳን ያለኝ አደለም፣ ያለው እሱን እንደሆነ አወቅ ስለ አንበሳ ተነግሮት በጉ እንዶ ናወቅ አንበሳው እየፈለግኩ እያለ በእንትኑ መሃላው እንደ ታረደ በግ ሆኖ ቆሞ አየውታል። ያመሰግኑታል እንጂ ብዙ አመስግኑኝም አላለም። ስራው ያስመሰግናል። ዝም ብሎ ነው የቆሞ። ሁሉም በደረታቸው መሬት እየነኩ ያመሰግኑታል። እሱ ስራው ታርዳሃልና ታርጅ ያሉ አይልም። አላ ይታያል። የዛሬ ሁለት ሺህ ዓመት እግዚአብሔር ሙሴ በዓላማ ላይ እባብን እንደሰቀለ እግዚአብሔር ልጁን እዛ ቀራኒ እዛ የራስ ቅሎ አንትን ላይ ጠባባ ቦታ ላይ ከፍ አድርጎ ሰቅሎታል። ተሰቅ እያለው ማለት አይጠበቅበትም። እያየ ነው ነው ይታያል። የዛሬ ሁለት ሺህ ዓመት ነው ኢየሱስ የሞተው ዛሬ ሞተ። ሰውዬ የኢየሱስን ያክል አይወራለትም። በጣም ከፍ አድርጎ ነው የሰቀለው ዘመን እንዳይጋርደው አድርጎ ትልልቅ ነገሮች እንዳይሸፍኑበት አድርጎ በጣም ሩቅ አድርጎ ነው የሰቀለው ልጁን። ምንም አይነት ከፍ ያለ ነገር ቢመጣ እግሩ አካባቢ አይደርስም እና በመሃል ቆሞ አየሁት አለ ምን አይነት በግ ነው አለና በጉን እናንተ አንብቡት። ሰባት አይን አለው፣ ሰባት ቀንድ አለው፣ ሰባቱ መናፍስት ላዩ ላይ ናቸው። እንደዚህ በግ ራሱ ታች፣ ሰባት አይን ያለው በግ፣ ሰባት ቀንድ ያለው በግ፣ ሰባቱ መናፍስት ምን ማለት ነው? ሰባት አይን አለው ማለት ሁሉን ያውቃል ነው። ሰባት ቀንድ አለው ማለት ሁሉን ይችላል። ሰባቱ መናፍስት ቢለው በሁሉ ስፍራ ይኖራል ነው። እግዚአብሔር የሆነ በግ ማለት ሁሉን የሚያውቅ በሁሉ ቦታ የሚኖርና ሁሉን የሚችል እኮ እግዚአብሔር ብቻ ነው። ሂዝ ጋድ እያለ እኮ ነው እያስረዳው ነው። ስጋ ለብሶ መሬት ወርዶ ነው ስራውን የሰራው፣ ግን ይዝጋድ አምላክ ነው። መስዋዕትነት ከፍሎ ያዳነን ራሱ ነው ነው መለኮት ስጋ ለብሶ ወርዶ፣ ክርስቶሎጂ አለቀ እዚህ ጋር። ትምህርተ ክርስቶስ እዛ ዘፍጥረት ላይ የጀመርነው ትምህርተ ክርስቶስ ማለት ነው። እልከዋለው ከሴቲቱ የሚወልደው ምናምን ብሎ የጀመረው ትምህርተ ክርስቶስ ይኸው አለቀ። ራእይ መጽሐፍ ላይ ፉልፍ ፊል አረገ። ትንቢት ብቻ አይደለም የምንራቀቅበትና እንዲገለጥልን የምንጸልዩ ትምህርተ ክርስቶስ ራሱ ፍጹም አብላክ ፍጹም ሰው አለ አልቲሜትሊ እግዚአብሔር ዘጋ የሚያረገን ይሄ ነው። ስለተቀቀለ በዘይት የሚያለቅስ ቤተ መንግስት ስለገባ የሚዘምር አይደለም። እየተቀቀለ ያመሰግናል። ከሱ ጋር ከሱ ፐርሰናል እንትን ጋር አያያዝም ሰርተህዋል ነው። በእውነት በጣም በብዙ ከባባድ ነገር ውስጥ የምታልፉ ሰዎች እንዳላችሁ በጣም እርግጠኛ ነኝ። ምንም ጥያቄ የለውም። ዝም ብሎ መሬት ላይ መኖር እራሱ መከራ ነው። ምንም ነገር ቻሌንጅ ሊሆን ይችላል። በላዩ ላይ ደግሞ ክርስቲያን መሆን ሲጨመርበት ደግሞ መከራው ትልቅ ነው። በምንም ውስጥ ብናልፍ የሚመጣ ተስፋ የምናደርገው ጌታ ደግሞ የምንጠብቀው አገር ከፊታችን አለ። በዚህ ደስ ይበላችሁ። የታመነ አምላክ የማያጠራጥር ተስፋ ሰጥቶናል። ይህንንም ልጁን ኢየሱስ ክርስቶስን በመላክ የዛሬ 2000 ዓመት ፈጽሞታል። አሁን ኢየሱስን ድጋሚ በመላክ የኛ ያደርገዋል። ክብር ለኢየሱስ ይሁን። ሕያጅ እንደሆናችሁ ታስታውቃላችሁ። ክብር ለኢየሱስ ይሁን።